እና ወወልድ ወንፈስ ቅዱስ አሐዱ አምላክ ስንክሳር ዘወርሃ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሦስት በዚህ ቀን በእስክንድሪያ ለተሾሙ ሊቃነ ጳጳሳት ሃምሳ ስምንተኛ የሆነው የእስክንድሪያ ሊቃነ ጳጳሳት ብፁ ወቅዱስ አቡ አባ ቆዝሞስ አቡነ ቆዝሞስ አረፈ። ይህም አባት እውነተኛና ንጹህ የዋህ ራሄው የበዛ የቤተ ክርስቲያንንም መጻሕፍትና ትርጓሚያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊው ማርቆስ መንበር ላይ ለሊቀጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በአስራ ስምንት ዓመት ሊቃጳሳት ሆኖ ተሾመ። በተሾመም ጊዜ የክብረ ባለቤት የጌታችን ኢየሱስ ክርስቶስን መንጋዎች በፈሪያ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብር ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ደግሞም ቤተ ክርስቲያን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድሎውንም በአየ ጊዜ ሰይጣን ያለ ሐዘን አልተወውም። ነገር ግን የሚያዝንበትን ምክንያት በላይዋ አመጣ። ይኸውም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ አገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታዬ ኢየሱስ ክርስቶስ ይሄዳለሁ። እነሆም ሁለቱ ልጆች በፊት ናቸው። አንተም ለመንግሥት የሚሻለውን አውቀህ ከሁለቱ አንዱን ከእኔ በኋላ አንግሥ አለው። ንጉሡም ካረፈ በኋላ ጳጳሱ መኳንንቱንና የጦር ሰራዊቱ አለቆችና የመንግሥት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግሥት የሚሻል የሚያንሰው ነው ብለው ተባባሉ። የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ቀብቶ አነገሰው። በኢትዮጵያ መንግሥቱ ዙፋን ላይም አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያ ሞራት ከሶሪያ አገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ አንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ አንጦንስ ገዳም ጥቂት ቀኖች ከተቀመጡ ስለ ስራቸውም ክፋት አባረሯቸው። ከዚህም በኋላ አንዱ ጳጳስ ሁለተኛው ረዳት ሊሆን እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያጻፏቸውም ያጽሑፋቸውም እነርሱ ከእስክንድርያው ሊቀጳጳሳት ከአባ ቆዝሞ ዘንድ ተሹመው እንደመጡ የሚገልጥ ነበር። የሐሰት ጽሑፍንም ጻፉ። የጽሑፋቸውም መነሻ እነርሱ ከእስክንድርያው ሊቀጳጳሳት ከአባ ቆዝሞ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚያ ጽሑፍም እኛ ያልሾምነውና ወደ እናንተ ያልላክነው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ አሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የመጣው ግን ስሙ ሚናስ የሚባል ጳጳስ በእውነትኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛ እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉስ ልጅ አነገሰው። ይህም የማይገባ ነው አመፅ ነውና እሊህም ክፋ ክፉዎችና አሰተኞች ሁለቱ መነኮሳት ሚናስ እና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ሥራ ሰይጣን አስተማራቸው። የሐሰት ደብዳቤን ጽፈው ወደ ታላቁ ንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዚያም የሐሰት ደብዳቤዎች አነበቡለት። እጅግም ደስ አለው። ከዚህም በኋላ ብዙ ሠራዊት ሰብስቦ ሊያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሱ ወንድሙ ጋር ከንጉሱ ወንድሙ ጋራም ጦርነት ገጥሞ ድል አደረገው። ወንድሙንም አሰረው የመንግሥቱንም ሥልጣን ያዘ። እንዲሁም ጳጳሱ ጴጥሮስን አሰረው በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀን በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ቪክቶርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስናው የሰረቀውን ገንዘብ ሁሉ እግዚአብሔር የማይወደውን ሥራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞሱን ማሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤን በመጻፍ አውግዞ ለየው። የኢትዮጵያ ንጉስም ሰምቶ እጅግ አዘን ሐሰተኛው ሚናስም ይዞ ገ ሐሰተኛውን ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱ ዘንድ መልእክተኞችን ላከ። ግን ሞቶ አገኙት። ይህም ነገር በሊቃነ ጳጳሳት በቆዝሞት ዘንድ ተሰማ። ሁለተኛም ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርት፣ አባ ታውፍያኔዎስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከዘጠኝ መቶ 11 ዓመት ከዘጠኝ መቶ አስራ አንድ ዓመተ ምህረት እስከ ዘጠኝ መቶ ዘጠና አምስት ዓመተ ምህረት ድረስ ለሰማንያ አራት ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህርህ ፋንታ ጳጳስ ሁነህ ተቀመጥ አለው። እርሱም እኔ ጳጳስ ሊሆን አይገባኝም፣ የዋርያትንም ስራ ተላልፌ ይህን ልሰራ አይቻለኝም፣ ግን ልቀቀኝና ወደ ግብፅ ልሂድ ጳጳስ እንደ እንዲሾምላችሁም ሊቃጳሱን እለምነዋለሁ፣ ከዚያም በኋላ ወደ እናንተ እመለሳለሁ እያለ ንጉሱም አለደው። ንጉሱም ወደ ግጽ እንዲሄድ አላሰናበተውም። ያለ ውዴታውም ወስዶ የጵጵስና ልብስ አለበሰው፣ አለበሰው እንጂ የጵጵስናንም ስራ እንዲሰራ አደረገው። አባቋዙሞስም እጅግ ሸመገለ። የሹመቱም ዘመን ድህነትንና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበርም አስራ ሁለት ዓመት ኖረ፣ በሰላም አረፈ። እግዚአብሔር በጸሎቱ ይማረን ለዘላለሙ አሜን። አርክ የሰላም እብል ዘይቃ ጳጳሳት ቆዝማ ስብሃተ ልዑል ዘይቀድስ አምሳለ ኪሩቤል በዜማ እንበለ ምክንያት አህዱ ለብሔረ አጋዚ እመተቃወማ በዛ በዛ በሲመቱ ለቤተ ክርስቲያን ሰላማ ወለ እብሬቱ በሰናይ ፈጸማ። በዚህችም ቀን ከፍንዮስ አገር የሆነ አባ በርፎንዮስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። ሰላም ለከ በርፉኒዎስ አብ ሙሉዓ ጥበብ ከመማሄቶት ዛአስተራይክ ለሀገረ ፍኔዎስ ህዝብ ለመርአ ስምከ ሀብ ይትገበር ከብካብ ረሰዩኑ ትረከብ በልብስ እጹብ በየወሩ በሶስት እናታችን ቅድስት ድንግል ማርያም ግንቦት አንድ ቀን በሊባኖስ ተራራ ተወልዳ፣ ሶስት ዓመት ከእናት አባቷ ቤት ቀየች። በሶስተኛው ዓመት ሀናና እያቄም ተነጋግረው የስዕለት ልጅ ናት፣ የሰጠ ቢነሳ የለውም ወቀሳ። በመከራችን ጊዜ ተስለን ያገኘናት የስዕለት ልጅ ናት እና ወስደን እንስጥ ብላ ሐና ለእያቄም ነገረችው። እያቄምም የአይንሽ ማረፊያ የቃላትሽ መበለሻ ስለሆነች ብቻሽን ትወኝብኛለሽ፣ ታዚምብኛለሽ፣ ይሰማሻል ብዬ ነው እንጂ እኔማ ወስደን ብንሰጥ ደስ ይለኛል አላት። ሐናና እያቄም በሶስት ዓመቷ መቤታችን ወደ ቤተ መቅደስ ይዘው ገቡ። ዘካርያስ ካህኑም እንሆ ተቀብሎ ወደ ቤተ መቅደስ አስገባት። መልአኩ ፋኑኤልም ከሰማይ መና ወረደላት ወረደላት። አስራ ሁለት ዓመት ከሰማይ መና እየወረደላት መጠጥ እየወረደላት። ከመዝ ነበርኪ ውስተ ቤተ መቅደስ አሰርተ ክሌታ ዓመት እንዘትናዘዝ መላይት ስቴኪኒ ስቴወት ውእት ወመብለኪኒ ሰማያዊ እነሆ ሰማያዊ ምግብ ሰማያዊ መጠጥ እየመጣላት መላእክትም እያነጋገሯት እየዘመሩላት አስራ ሁለት ዓመት በቤተ መቅደስ ቆይታ በእናት አባቷ ሦስት ዓመት በአስራ አምስት ዓመቷ ከቤተ መቅደስ ወጣ ወደ ቤተ ዮሴፍ ሄዳ በአስራ አምስት ዓመቷ መድኃኔ ዓለምን ጸንሳ በአስራ ስድስት ዓመቷ መድኃኔ ዓለምን ወልዳለችና፣ ቤታችን የቅድስት ድንግል ማርያም ወር በገባ በሦስተኛው ቀን ወደ ቤተ መቅደስ የገባችበት በዓታ ገባ እነሆ ወደ ቤተ መቅደስ የገባችበት ነውና የመቤታችን አማላጅነት እናትነት እንዳይለየን መልካም ፈቃዱ አይሆንልን። መጋቢት ሦስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ ቅዱስ ቆዝሞስ፣ ቅዱስ አባ ቆዝሞስ፣ የእስክንድርያ ሊቃነ ጳጳሳት አባ በርፎኔዎስ ክቡር። ወርሃዊ በዓላት፣ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ውስተ ቤተ መቅደስ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካሪያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማረቆስ፣ አቡነ መድኃኒነ እግዚእ ዘደብረ መንኮል። ነገር ግን ወንድሞች፣ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉት ለገዛ ወዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና፣ በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ